ሲነጋ ትግስተኛ አድርገኝ፣ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ቀን አለ፣ ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው፣ ነገ የሚው ሲነጋ ትግስተኛ አድርገኝ፣ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ነገሚው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለኔ ያልከው ይጻፍልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ቀናለ ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው። ነገሚው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለኔ ያልከው ይጻፍልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ቀናለ ሰው አድርገኝ ዛሬ የሚሆን ዛሬ ነው። ነገ የሚሆን ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ። አዲስ ቀን አለ ታጋሽ ሰው አድርገኝ ዛሬ የሚሆን ዛሬ ነው። ነገ የሚሆን ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ እሚሆን ዛሬ ነው፣ ነገ እሚሆን ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ ታጋሽ ሰው አድርገኝ። ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍ ክልኝ ሳለ ትዕግስተኛ አድርገኝ፣ ነገ አዲስ ቀን አለ። ታጋሽ ሰው አድርገኝ፣ ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍ ክልኝ ሳለ ትዕግስተኛ አድርገኝ፣ ነገ አዲስ ቀን አለ ዛሬ የሚው ዛሬ ነው። ነገ የሚው ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው። ነገ የሚው ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነገ አዲስ ቀን አለ ታጋሽ ሰው አድርገኝ። ዛሬ እሚሆን ዛሬ ነው፣ ነገ እሚሆን ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነገ አዲስ ቀን አለ ታጋሽ ሰው አድርገኝ ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ። ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ ነጋ አዲስ ቀን አለ። ታጋር ሰው አድርገኝ ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ። ትዕግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍ ክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ እሚሆን ዛሬ ነው፣ ነገ እሚሆን ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍ ክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ ዛሬ የሚው ዛሬ ነው፣ ነገ የሚው ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው፣ ነገ የሚው ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ታጋር ሰው አድርገኝ ዛሬ ነው ዛሬ ነው ነገ ነው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ አዲስ ቀን አለ ታጋር ሰው አድርገኝ ዛሬ ነው ዛሬ ነው ነገ ነው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ፣ ነገ አዲስ ቀን አለ። ታጋሽ ሰው አድርገኝ ዛሬ የሚሆን ዛሬ ነው ነገ የሚሆን ሲነጋ ትዕግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ፣ ነገ አዲስ ቀን አለ ሰው አድርገኝ ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ ዛሬ የሚሆን ዛሬ ነው፣ ነገ የሚሆን ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ እሚሆን ዛሬ ነው፣ ነገ እሚሆን ሲነጋ። ትዕግስተኛ አድርገኝ ለእኔ እስከሚነጋ። አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ። ነጋ አዲስ ቀን አለ ዛሬ ነው ነገ የሚው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ። አንተ ለኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ፣ አዲስ ቀን አለ። ታጋሽ ሰው አድርገኝ ዛሬ የሚው ዛሬ ነው ነገ የሚው ሲነጋ ትግስተኛ አድርገኝ ለኔ እስከሚነጋ። አንተ ለኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ ነጋ፣ አዲስ ቀን አለ ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው ነገ የሚው ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትግስተኛ አድርገኝ። ነጋ አዲስ ቀን አለ። ታጋሽ ሰው አድርገኝ። ዛሬ የሚው ዛሬ ነው ነገ የሚው ሲነጋ ትግስተኛ አድርገኝ ለእኔ እስከሚነጋ አንተ ለእኔ ያልከው የጻፍክልኝ ሳለ ትዕግስተኛ አድርገኝ፣ ነገ አዲስ ቀን አለ። ታጋሽ ሰው አድርገኝ፣ ዛሬ የሚው ዛሬ ነው፣ ነገ የሚው ሲነጋ ትዕግስተኛ አድገ